ፓርቲው የስምረት የትግራይ ዴሞክራሲያዊ ስምረት ፓርቲ የምስረታ ጉባኤ በዛሬ ዕለት እያካሄደ ነው። ፓርቲው በ2017 ግንቦት ወር ሕወሓት በትግራይ ሕዝብ ላይ እያደረሰበት ያለውን ጫና በሰላማዊ መንገድ ለመታገል የተመሰረተ ነው። የፓርቲው መስራች አባላት፣ የተለያዩ የፓርቲ አመራሮችና ጥሪ የተደረገላቸው እንግዶች በዚህ መድረክ ላይ እየተሳተፉ ነው የሚገኙት። መድረኩን እየተከታተለች የምትገኘው ባልደረባችን ነጻነት ጸጋይን በቀጥታ መስመር ላይ አግኝተናታል። ከእሷ ጋር ጥር ያለ ቆይታ አድርጋል ያለሁኝ ነጻነት፣ እንደምን ውለሻል? በዚህ መድረክ ላይ ምን ምን ሀሳቦች ተነሱ? እነማንስ በዚህ መድረክ ላይ ከሌሎች ፓርቲዎች ተገኙ? አመሰግናለሁ በረከት። በዛሬው ዕለት የ የትግራይ ዴሞክራሲያዊ ስምረት ወይም ደግሞ ስምረት ፓርቲ የመጀመሪያ የምስረታ ጉባኤውን እያካሄደ ነው የሚገኘው በዚህ ጉባኤ ላይ የአቶ ጌታቸው ረዳን ሌተናል ረዳ ሌተናል ጀነራል ጻድቃን ገብረትንሳኤን ና ሌሎች ከሌሎች ደግሞ ፓርቲ አመራሮች ና ኃላፊዎች ተገኝተዋል። እንዲሁም የመስራች አባላትም ተገኝተዋል ከተለያዩ በትግራይ ክልል የሚገኙ ማለት ነው ከሁሉም ዞኖች ና ወረዳዎች ነው የመጡት ወደ 256 የሚሆኑ በድምፅ የሚሳተፉ አንድ መቶ የሚሆኑ ደግሞ ያለ ድምጽ የሚሳተፉ ናቸው በዚህ በዛሬው ዕለት እየተደረገ በሚገኘው ጉባኤ ላይ የተገኙት። በዚህ መድረክ እንግዲህ በርካታ ጉዳዮች ተነስተዋል። በተለይ ባለፉት ጊዜያት ለ50 ዓመታት ያህል በኢትዮጵያ ፖለቲካ ውስጥ የነበረው እና አሁን ደግሞ ህጋዊ ፓርቲነቱ የተሰረዘው ህወሀት በትግራይ ህዝብ ላይ እያደረሰው ያለውን ጫል ጫና ለመመከት ያለመ የተለያዩ ስራዎችም ሲካሄዱ ነበር እና ስምረት ፓርቲ አንደኛው በክልሉ ላይ ወይም ደግሞ በትግራይ ህዝብ ላይ እየደረሰ ያለውን ጫና ለመግታት እና የትግራይ ህዝብ ደግሞ ሰላማዊ ኑሮ ያስፈልገዋል በሚል ነው እንግዲህ ተመስርቶ እንቅስቃሴ ላይ የሚገኘው። በ2017 ግንቦት ወር ላይ ነው የተመሰረተው። ከምርጫ ቦርድን በሰዓቱ የጊዜያዊ የፓርቲ ምስረታ አባልነትን አግኝቶ ነበረ። በዛሬው ዕለት በሚያካሂደው ወይም ደግሞ እያደረገው ባለው የምስረታ ጉባኤ ላይ ሌሎች የፓርቲ አባላትም ተገኝተዋል፣ ሀሳባቸውንም አንስተዋል እና በጉባኤው ላይ ከተገኙት መካከል የአዲስ አበባ የብልጽግና ፓርቲ ኃላፊ መለሰ አለሙ ነበሩ የተገኙት። የስምረት ፓርቲ መመስረት የኢትዮጵያ የብልጽግና ጉዞ ላይ አንድ አቅም የሚፈጥር ነው። ምክንያቱም ያው በጫካ ከመዋጋት ወይም ደግሞ ጦር አንግቦ ከመዋጋት ይልቅ ሰላማዊ መንገድን መከተል የገዢው ፓርቲ የብልጽግና አንዱ ስትራቴጂ ወይም ደግሞ ኃላፊነትም ስለሆነ የስምረት ፓርቲም በዚህ በሀሳብ በመሟገት ሰላማዊ የሆነ እንቅስቃሴን ከማድረግ አንጻር የሚደገፍ ሀሳብ ነው። ለዚህ ደግሞ እኛም ባጋርነት ድጋፍ እናደርጋለን የሚል ሀሳብ ነው ያነሱት። በዚህ በመድረኩ ላይ ከተነሱት ሌላው ጉዳዮች ደግሞ በተለይ አሁን ሰውነት ወይም ደግሞ ፓርቲነቱ የተሰረዘው የህወሓት ፓርቲ ባለፉት ዓመታት ሲያደርጋቸው በነበሩ እንቅስቃሴዎች የትግራይ ሕዝብ ላይ ጫና እያደረሰ ነው፣ አሁን ደግሞ ከትግራይ ሕዝብ ልብ ወጥቷል። ስለሆነም የትግራይ ሕዝብ ሰላም ያስፈልገዋል። ለዚህ ሰላም ደግሞ የስምረት ፓርቲ ሰላምን ሰላማዊ እንቅስቃሴ ለማድረግ አልመናል ያሉት አቶ ጌታቸው ረዳ በመክፈቻ ንግግራቸው ላይ በተለይ ባለፈው ከፕሪቶሪያው የሰላም ስምምነት በኋላ በክልሉ አንጻራዊ ሰላም ሰፍኖ ነበር። ነገር ግን ህወሓት ከተለያዩ ከውጭ አካላት ጋር በሚያደርጋቸው ግንኙነቶችና እንቅስቃሴዎች ምክንያት አሁንም ህዝቡ እየተሸበረ ነው የሚገኘው። ህዝቡ ወደ መከፋፈል እየሄደ ነው። የትግራይ ህዝብ አንድነትን የሚያጠናክር ሳይሆን የሚበትን ነገሮች ነው የተካሄዱ የሚገኙት። ስለዚህ ደግሞ የትግራይ ህዝብ ሰላም ነው የሚፈልገው። የትግራይ ህዝብ ልማት ነው የሚፈልገው ስምረት ፓርቲ ደግሞ በቀጣይ የትግራይ ህዝብን ሰላማዊ እንቅስቃሴን የትግራይ ህዝብን ልማትን ለማስጠበቅ እንሰራለን ብለዋል። በዚህ በስምረት ከተመሰረተ ጀምሮ እስካሁን ድረስ ከ5600 በላይ አባላትን መዝግቧል። የመጀመሪያ ጉባኤውን በነገራችን ላይ በመቀለ ከተማ ለማካሄድ ነበር የታሰበው ከዚህ በፊት በሚሰጣቸው መግለጫዎችና ውሳኔዎች ማለት ነው። ነገር ግን ባለው የጸጥታ ሁኔታ ፓርቲው አዲስ አበባ ለማድረግ መገደዱን ነው በዚህም ደግሞ ትግራይ ውስጥ ያሉና አባል ሆኖ የተመዘገቡ የመስራች አባላትም መጥተው እዚህ እንዳይሳተፉ ደግሞ ካሉ የጸጥታ ጉዳዮች ጋር በተያያዘ መምጣት እንዳልቻሉ ነው የተናገሩት አቶ ጌታቸው ረዳ። በቀጣይ ግን ቢሮዎችንም በመክፈት ትግራይ ውስጥ አባላቶችንም በማብዛት ወደ ሰላማዊ እንቅስቃሴ ከመግባት አንጻር ስምረት ፓርቲ ትልቅ ስራ እንደሚጠበቅበትም የተናገሩት፣ ጉባኤው አላለቀም። በቀጣይ ሰዓታት ደግሞ የፓርቲው ሊቀመንበር ምክትል ምክትል ሊቀመንበርና የማዕከላዊ ኮሚቴ አባላትን በመምረጥ ነው የሚያጠናቅቀው ማለት ነው። በምሽት የዜና እወጃችንና በፋና ሚዲያ ኮርፖሬሽን የተለያዩ የማህበራዊ ትስስር ገጾች ላይ ደግሞ እነዚህን ጉዳዮችን ለተመልካቾቻችን የምናጋራ ይሆናል። በረከት፣ ይሄ ነበር ለሰዓቱ ያስኩት እጅግ አድርጌ አመሰግናለሁ። ነጻነት ጸጋዬ፣ ለአጋራሽን መረጃ መልካም ቀን ይሆንልሽ።